አብረሽና የሩታ ውሸት መቼ ነው የሚያልቀው? እውነታችሁ ነው እንዴ? አብረሽና ሩታ እኮ ውሸታም አይደሉም። እውነቴ ነው ምላችሁ፣ ታማኝ ሰዎች ናቸው። በጣም ምርጥ ልጆች ናቸው ማለት ነው። ከምንም በላይ ምክንያቱም ሰው አላወቃቸውም እንጂ አብረሽና ሩታ፣ እንደ አብረሽና ሩታ ሰው የለም። እኔ በሕይወቴ እንደ አብረሽና ሩታ መልካም ሰው አይቼ መላቅም ከምሬ ነው የምላችሁ። ዛሬ መጥፎ ነገር ቢደርስባቸው አንዳንድ ነገር ደርሶባቸው በቃ የተለያየ ነገር ብታዩባቸው እንጂ ከምሬ ነው ምላችሁ። እስቲ አብርሽና ሩታያቸው እንደ አብርሽና እንደ ሩታ መልካም ሰው ማን አለ? እውነት እስቲ አንዳንዴ እንኳን ለእውነት ነገር ቆሙ ማለት ነው። በጣም ነው የምታሳዝኑት እውነት። እኔ የምተስዙነኝ ነገር ቢኖር ማለት ነው አንዳንድ አላችሁ ውሸታም ከሆኑ እነሱን ካላማራችሁ ለምን ትሄዳላችሁ? ለምን ታዩታላችሁ? ለምን ትሳደባላችሁ ማለት ነው። እዚህ ጋር እኮ አብርሽ እውነቴ ነው ሙላችሁ የዋህነት ነው የሚያጠቃው። አንድ የዋህ ባይሆን እንደ ሰው ብልጥ ቢሆን በአሁን ዘመን ማለት አይደለም። እንደዚህ አይነት ባዳ ሰው አይደል እናት አባት የተጨቃከነበት ዘመን ነው። እስቲ ወንድምና እህት አንድ ላይ የሚኖርበት ዘመን ነው አይደለም። አብርሽ ግን የራሱን ሕይወት ዝቅ አድርጎ፣ ሚስቱን ዝቅ አድርጎ፣ ልጁን ዝቅ አድርጎ በቃ ሰው እንዲያድግ ለሰው ሲል ነው እንጂ እኮ አብርሽ ክፉ ሰው ሆኖ አይደለም። አብርሽ ወይም ውሸታም ሰው ነው አይደለም። በሩታም ላይ እንደዚህ የሚጨክና አንጀት የለውም። ሩታም ብትሆን እንደዚህ በአብርሽ ላይ የሚጨክና አንጀት የላትም። እውነት ተረዱ። አንዳንዴ የሰውን ማለት ነው አብርሽና ሩታ ማለት ሰው ማሳደግ ይወዳሉ። እስቲ በአብርሽና በሩታ ያልፈ መሰማን አለ? እስቲ ንገሩኝ፣ ኮሜንት ላይ ማለት ነው። እንደው አንዳንዴ ለህሊናችሁ ስትሉ ማለት ነው ጠልቻቸዋለሁ፣ አይናቸውን እንደላይ አይናቸው እንደው ቢያጠፋልኝ። ለምን ይጥፉ? እናንተ ጥፉ ከዚህ ምድር ማለት ነው። እውነቴ ነው የምልሽ አብርሽና ሩታ ሳይሆን እንደዚህ የምትመኙ እናንተ እናንተ ጥፉ። ለምን አብርሽና ሩታ እኮ ስንት ህዝብ ይዘዋል። ስንት ህዝብ ነው በዩቱብ እየተከፈለው ዶላር አንድ ሁለት ብሎ የሚቀበለው ማለት ነው። እንደፈለገ በፊት ጫማ ማይቀይር ጫማ እየቀየረ ሱሪ ማይቀይር ሱሪ እየቀየረ በሩታና በአብርሽ ስም ማለት ነው። ተው እንጂ እና ጠላታቸው ጥፍት ይበል። የዛሬና ቱ እውነት ነው ሙላችሁ። አንድ ቀን አብርሽና ሩታ የሰውን ማንነት አይተው የሚነቁበት ቀን ይመጣል። እኔ ይሄንን ቀን ነው የናፈቀኝ በአሁኑ ሰዓት ማለት ነው። አሰላም አለይኩም ወራህመቱላሂ ወበረካቱሁ ውድ ቤተሰቦቼ ሰላም ሰላም ብያለሁ። በእያላችሁ በሰላማችሁ በዘዘ ትረፍረፍ ይበልልኝ። ይሄንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ቤተሰብ ሆኖ እና ውድ ቤተሰቦቼ እስቲ በራሳችሁ ሆኖ አስቦት ማለት ነው። ምክንያቱም አንድ ሰው መጥቶ ለእናንተ ይሄንን ነገር አግዘኝ ይሄንን ነገር ስራ አለኝ እና ተቸግር ያለው ቢላችሁ እናንተ ምላሻችሁ ምንድን ነው? እሺ ብላችሁ አይደለም የምትቀበሉት። እቺ ነጽ ይቀንቀናም ደሞ አብርሽን ለምና አሮታን ለምና ይሄን ድራማ እየሰሩ እያሉ ግን አብርሽና ሩታ አንዳንዴ እኔ እንጫ በምን አርጌ እንደምር እንዴት እንደምታስረዳቸው አላውቅም። የሰውን ማንነታቸው መቼ ተቀብለው እንደሚያነሱ ሰው ክፉ እንደሆነ እነሱ እያበሉ አላያቸውም። ለቡታጀራ ልጆች ብር እየላከላቸው እያስተማራቸው፣ ትምህርታቸው ተምረው ቁጭ ሲሉ ዩቱብ እየከፈተ እየለመነላቸው፣ ግን ዛሬ ዞሮ እነሱ ስማቸውን ያጠፋሉ ማለት ነው። ሌባ ሁላ እያንዳንድ ሻናቅሽ መሰለሽ። አብርስ ወደ ሸገር ሲመጣ ማለት ነው እቤቱ ተሰብስበሽ ያኘክሽ ሁላ የበላሽ ሁላ ማለት ነው። እውነት ስለ አብረሽ ብዙ ነገር እኮ ነው የምናውቀው። እንኳን ሲያገባ አንዳቸው እንኳን እንኳን ደስ አለህ ብለው ሼር ያደረጉለት የለም። ታውቃላችሁ ቤተሰብ በሙሉ በአብረሽ እንዴት እንደሚቀና ቡታ ጀራዎች፣ ከትንሽ ጀምራችሁ እስከ ትልቅ እውነት በጣም ነው የሚቀኑበት ማለት ነው። ስለሚቀኑበት ነው አብረሽ እንዲሰብሩት የሚፈልጉት ማለት ነው። እውነቴ ነው ምላችሁ ከዚህ በፊት እኔ በቡታ ጀራ ዩቱበሮች ምን ሰማሁ መሰላችሁ በጉሩብ ላይ ማለት ነው ሪከርዱ ተለቆ ማለት ነው እንዴ የአብርሽ ሰብስክራይብ እኮ ፌክ ነው እያሉ እያሙት የጎረቤት ልጆቹ ማለት ነው። ሞር እንኳን በሰብስክራይቡ የሚቀኑ አሉ ማለት ነው። ቅናታም እንዴ አብርሽ እና ሩት ተመች ይማጥማጥ የዋህ በመሆናቸው ነው ይሄንን አክል ደረጃ የሚደርሱት እንጂ አብርሽ እና ሩት በጣም ንጹሕ ልጆች ናቸው የልጹ ቤተሰብ ያሳደጋቸው ማለት ነው። ሲቀጥል ማለት ነው ሉሉ ተብዬዋ ማለት ነው። ዛሬ ስለ ሃይማኖት በተለያየ ነገር እያወራች ነው። እያየዋት ነበረ የሩታን ፈቶ ወስተው ማለት ነው። ስሚ አንቺ ማለት ሰውና ለሰው ባታሻጂ ሃይማኖት ለሃይማኖት ሌላ ገደል ባትገቢ መልካም ይመስለኛል ማለት ነው። አንቺ መጀመሪያ አንቺስ ምንድነሽ? እስቲ ስለ አንቺ ሃይማኖት ልጠይቅሽ ነው ማለት ነው። ማን ነው እንደ አንቺ ባለጌና የማይባል ሰውን የማይባል ከሰው አፍ የሚወጣ እምነትሽ ማነው ያስተማርሽ? ሙስሊም ሰው እኮ እንደዚህ አይናገርም። ታውቂያለሽ ነው? አንቺ እንደውም ሲጀመር እኔ እንጃ ምን ብዬ እንደምጠራሽ ማለት ነው። አያችሁ፣ የራሳችሁን እንደዚህ ናቸው። አሁን የራሷን የምትናገረውን ክፉ ነገርን ከአፏ የሚወጣው የምትለውን ምላስ የምትናገረውን ነገር እረስታው ማለት ነው። ዛሬ ሩታ ቤተ ክርስቲያን አትሄድም እንዴ? ቤተ ክርስቲያን አትሄድም እኮ አንቺ። ሂጃቡ ስለጠመጠምሹ ምን ዋጋ አለው? ምን ፋይዳ አለው? መጀመሪያ አንቺ ከንግግርሽ ነው የሚያምረው። የእኛ እስልምና ሲያስተምር ከንግግርና መልካም ንግግር ሰደቃ ነው ሲባል ለሰው ልጅ ጥሩ በመኘት መልካም መኘት እውነት ነው። ሰው እኮ በጣም ነው የሚገርመኝ፣ የራሱን ገመና ወደ ኋላ ደብቆ ማለት ነው የሰውን ገመና አውጥቶ እንደዚህ ያለ ያናል። አንቺ ትሂድ አትሂድ ምን አገባሽ? መጀመሪያ እስቲ ስለ ራስሽ ተስተካካይ። አንቺ ራስሽ ንጹህ ሁኝ፣ አንቺ መልካም ሁኝ፣ አንቺ መልካም ንግግር ተናገሪ። አንቺ ሰው እኮ አንቺ አህያ ብለሽ እየተሳደብሽ እኮ ነው። በእኛ በእምነታችን ማን ነው አህያ ብላ ስደብ የተባለ? እስቲ አምጭልን እስቲ እንስማሽ። አንቺ ወይም ሂጃቡን ጠቅልለሽ፣ ወይም ስለሰገሽ፣ ወይም ደግሞ ወላ የሆነ ነገር ብለሽ ስለማልሽ አይደለም። መጀመሪያ ከአነጋገር ይጀምራል። እኛ የእኛ ሙስሊም ሲያስተማምር ከአነጋገራችን ከማንነታችን ነው እንጂ የሚጀምረው። ዛሬ ሚዲያ ላይ ወተሽ እየተረተርሽ አመቴ፣ ነው ምላችሁ በሉሎም ተማሩ እና እያንዳንዳችን የራሳችን የሆነ ነገር ይኖረላን ማለት ነው። ብቻ ዛሬ አብርሽና ሮታ ሚዲያ ላይ ወጥቶ በተለያየ ሰው ሊፈምሳባቸው ሰው ሊያድግባቸው በቃ እነሱ እኮ እምቢ ማለት ይችላሉ። ታውቃላችሁ አብርሽ ቢነሳበት ከምሬ ነው ሙላችሁ። ያንዳችን ነው ጭር ቢያደርግብን ማለት ነው እያንዳንዳችን ማለት ነው። እውነቴ ነው። ወይኔ ወይኔ እያልን ወደኋላ የምንቀሮች ሰዎች ነን እኛ። ይሄ አጠቃላይ ዩቱብ ላይ ያለ ሰው በአብርሽና በሩታ እጅ ነው ያለው ማለት ነው። እውነቴ ነው ሙላችሁ። እና ይሄ ሁሉ ምንድነው መልካምነቱ ነው ለአብርሽ ማለት ነው። አብርሽም ሆነ ሩታ አሁንተ በአምስት ደቂቃ እኛን ድምጥመጣችን እንደሚያጠፉውን አታውቁም። ለምን ብትሉ በነሱን ነው ምን ሰራው ግን እየበላ ሰው እየተቀበለ ዶላር አንድ ሁለት ብሎ እየዘረዘረ እየለበሰ እየቀየረ እየተዝናና፣ ግን ዛሬ በአብርሽና በሩታ አንድ ነገር ሲመጣ የእነሱን ስጋ ከሚዲያ ያጥፋችሁ ምምን ብለው ምን አረጉ እነዚህ ልጆች እንደው እውነቴ ነው ብላችሁ ደግ አረጉ። እንኳን አንጫጫችሁ፣ ማለት ነው ትንጫጫላችሁ። ይስሩ ተዋቸው፣ በቃ ተዳራቸው ላይ አንድ ነገር አይደርስ እንጂ እኔ እንደውም እንደዚህ አይነት ሰው አመዳም ቢያረጉልኝ በጣም ነው ደስ የሚለኝ። ከምሬ ነው። ሙላችሁ፣ እንዲህ አይደለም አመዳም ቡን ቢያረጉት፣ አብርሽና ሚዲያው በጣም ነው ደስ የሚለኝ። ነገር ግን አንዳንድ ሲበዛ ለምን ሰው ምስጋና የለውም አበሻ? የምንም አይነት ምስጋና የለውም። ሰጣችሁትን ምስጋና የለውም። እምቢ አላችሁ ምስጋና የለውም። ተደብቃችሁ ምስጋና የለውም። አበሻ ምን እንደሚወድበት አላውቅም። እኛ እኮ ወንጀላችን ስለበዛ ነው በየቦታ የምንንከራተተው። ማን ነው እንደኛ የሚንከራተተው? እስቲ ንገሩን። በሰው ሀገር የምንሞት እኛ በመዳም ቤት የምንከራተተው እኛ ማን ዞር ብሎ ያየን? ምክንያቱም ምቀኛ ሸረኛ ስለሆነ ሰው ሲወጥቅ ስለምንወድ ሰው አልፎለት ደስተኛ ሆኖ ስለማና ስለማያስደስተን እና አብርሽና ሩታ እኔ የሆነ ቀን ደግሞ እነሱን ነክተው እውነቴ ነው ብላችሁ የሰውን ነገር ገብቷቸው እራሳቸው የሚያነሱበት ቀን ይመጣል። ይሄ የዋህነታቸው ነው። ይሄ የዋህነታቸው፣ እንጃ አንድ ቀን ሊገባቸው ይችላል። እኔ ለሰው ይሄን እናክሎኛለሁ፣ ይሄን ተሰድቤ፣ ይሄ ተቀጥቅጬ ምን ዋጋ አገኘው? እኔም ተከብሬ ልቀመጥ ብሎ ሰውን አክብረው ሳይሆን ሰውን እየረገጡ የሚኖርበት ቀን ይመጣል ማለት ነው እና ለማንኛውም መጀመሪያ ራሳችን እስቲ መልካም ነው። ለራሳችን እኔ ማነኝ ብላችሁ ዩ ማለት ነው። ሁልሽም እየመጣች እዚህ አፍሽ ሩታ ባመጣችሁ ወይም አይዲያ አብርሽ በመጣው አይዲያ አፋችሁን አትክፈቱ ማለት ነው። እውነት በጣም ነው የሚደብረኝ እኮ እኔ። ለምን እንደሆነ ታውቃላችሁ? አብርሽና ሩታ ስለሚያሳዝኑኝ ነው እንጂ ለሰው ምንም መስሎ አይታየኝም። ምክንያቱም ሰው ምንም ምንም አረጋችሁለት ያው ነው ማለት ነው ብቻ ላይጠብቃቸው